ሰላም። ዛሬ በጣም መነጋገሪያ በሆነ እና አሳዛኝ ክስተት ላይ እናተኩራለን። በኢንተርኔት የቀጥታ ስርጭት ላይ ስለተፈጸመ ክስተት። በጣም ከባድ ነው። ያው በሜክሲኮ በቲክቶክ የምትታወቀው ወጣት የ23 ዓመቷ ቫሌሪያ ማርኬዝ በቀጥታ ስርጭት ላይ እያለች ነው አይደል የተገደለችው? አዎ ልክ ነህ። በጣም የሚሰቀጥጥ ነው። በራሷ ቤት ውስጥ ላይቭ ላይ ያለች ነው የተገደለችው። እና ስለ ሁኔታው ስለ እሷም ስለ ተጠርጣሪውም፣ በተለይ ደግሞ ሃሊስቆ ውስጥ ስላለው የጸጥታ ሁኔታ ያው እያወራን ይሆናለን። የዛሬው ዋና ዓላማችንም በቃ ዝርዝሩ መመርመር፣ ከጀርባ ያለውን ነገር ለመረዳት መሞከር እና ሰፋ ያለው አንድምታውስ ምንድን ነው የሚለውን መፈተሽ ነው። ጥሩ እንግዲህ እንጀምር። ቫሌሪያ ማርኬዝ እንዳልሽው ወጣት ናት። በፊት የሚስ ፌስ ቢውቲ አሸናፊም ነበረች፣ አለል በ2001 ከዚያ በኋላ ነው በማህበራዊ ሚዲያ በጣም እየታወቀች የመጣችው። ቲክቶክ ላይ ከሞለ 220 ሺህ በላይ፣ ኢንስታግራምም ከ100 ሺ በላይ ተከታይ አላት። ትክክል። እና ይሄ አሰቃቂው ግድያ የተፈጸመው መቼ ነው? ግንቦት 14 በዛፖፓን ሜክሲኮ የራሷ የውበት ሳሎን ውስጥ እውነት ነው። እና እኮ በጣም ልብ የሚሰብረው ይሁሉ ሲሆን እኮ ቪቬን የምትባል ጓደኛዋ ውድ ስጦታ ልካላት፣ ያንን በአካል ልትቀበል እየጠበቀች ነበረ። በቃ በዛ ሰዓት አዎ፣ መረጃዎች እንደሚሉት ቪቬና ትንሽ ቆይ ብላ እያበረታጣቻት እና ጥቃቱ ከመድረሱ ትንሽ በፊት ሁለት ሰዎች በሞተር ሳይክል መጥተው ነበር፣ ሄዱ፣ ግን ሄዱ ነበር እና አንቺ ቫሌሪያ ነሽ ብሎ ጠየቃት። እሷም ያው ስርጭቱን ድምፅ አልባ አረገችው። ወዲያው በጥቂት ሰከንዶች ውስጥ ነው የተገደለችው። ይሄ እኮ ተከታዮቿ ይህን ሁሉ በቀጥታ እያዩ ነበር ማለት ነው። አዎ በቀጥታ ስርጭት ላይ ነበረ። በጣም ነው የሚያስጠንቀቅተው። ከዛስ መጨረሻ ላይ ስልኩን ያነሳችው ሴት ማን እንደሆነችም ውዝግብ ተፈጥሮ ነበር አደል? ልክነ መጀመሪያ ቪቨን ናት ብለው ነበር ብዙዎች። እሷ ግን አይ እኔ አይደለሁም ኤሪካ ምትባል ሰራተኛ ናት ብላለች። ኤሪካ አዎ ይህ ሁሉ ሲሆን ደግሞ በማህበራዊ ሚዲያ ቪቨን ላይ ጣት መቀሰር ተጀመረ። ያው በተለይ ድሮ ተጣልቶ ነበረ የሚል የቆዩ ቪዲዮዎች ምናምን ወጥተው ነበር፣ በፊት የነበረ አለመግባባት። አዎ እሷ ግን በፍጹም እጅ የለበትም ነው ያለችው። የሚገርም ነው። ባለሥልጣናት ውስጥ በይፋ የተጠረጠረ ሰው አለ? እሱ ነው እንቆቅልሹ። እስካሁን በይፋ ማንንም አልጠቀሱ፣ ግን የአካባቢው ሚዲያዎች ኤልአር ወደሚባለው ሰው ነው የሚጠቀሙት። ኤልአር ሪካርዶ ሩይዝ ቬላስኮ የቫሌሪያ የድሮ የወንድ ጓደኛ ነበር ይባላል እና እሱ ደግሞ በጣም አደገኛ የሆነው የሃሊስኮ አዲስ ትውልድ ካርቴል ሲጄኤንጂ የእነሱ ልዩ ተዋጊ ቡድን መሪ ነው ተብሎ ይታሰባል። የካርቴል መሪ ከድሮ ፍቅረኛነት ወደ በጣም አደገኛ ቡድን ነው። ከብዙ ከፍተኛ ግድያዎች፣ ከወታደሮች ጋር ከሚያደርጉት ግጭት ጋራ ስማቸው ይነሳል። ይሄ ኤልአር የሚባለው ሰውዬ ራሱ ከብዙ ታዋቂ ሰዎች ኢንፍሉዌንሰሮች መጥፋትና መገደል ጋር ከዚህ ቀደም ስሙ ተያይዟል። የነገር እኩ በጣም ነው የሚከብደው። የቀድሞ ወዳጅ ከካርቴል ጋር ግንኙነት ነገሩን ውስብስብ ያደርገዋል። በጣም የካርቴል ነገር ስነሳ ጉዳዩ የግል በቀል ብቻ ሊሆን ይችላል፣ ምናልባት የኃይል ማሳያ ማስፈሪያሪያ እውነት ነው። ይህን ደግሞ ከዛ ፌሚሳይድ ከሚሉት አንጻር የሚመረምሩት ነው አሉ አይደል? ልክ ነው። ይሄ ክስተት የተፈጸመበት የሃሊስኮ ግዛት ደግሞ ያው በሴቶች ላይ በሚፈጸም ግድያ ፌሚሳይድ፣ ፌሚሳይድ ማለት ሴቶች በሴትነታቸው ብቻ ኢላማ ተደርገው የሚገደሉበት በትክክል በሱ ነው ሰዎች ያለ ምንም ዱካ በሚጠፉበት ሁኔታ በጣም የሚታወቅ ክልል ነው። ቁጥሮቹ በጣም አስደንጋጭ ናቸው። ከ2018 ጀምሮ ብቻ ከ15 ሺህ በላይ ሰዎች እንደጠፉ ነው የሚነገረው። 15 ሺህ በአንድ ግዛት ውስጥ? አዎ። እና ይሄ የቫሌሪያ ጉዳይ ብቻውን የቆመ አይደለም ማለት ነው፣ ስር የሰደደ ችግር መኖሩን ነው የሚያሳየው። በጣም እና ከዚህም በላይ በመላው ሜክሲኮ ከሚፈጸሙ ግድያዎች ውስጥ ፍትህ የሚያገኙት 3 ፐርሰንት ብቻ እንደሆኑ ነው የሚገመተው። 3 ፐርሰንት ብቻ አዎ። እና በሴቶች ላይ የሚፈጸሙ ወንጀሎች ደግሞ ከዚህም ያነሰ የፍትህ ተደራሽነት ሊኖራቸው ይችላል ተብሎ ይታሰባል። ይህ ማለት የቫሌሪያ ግድያ ምንም እንኳን ዓለም አቀፍ ትኩረት ቢያገኝም፣ አዎ ትኩረት አግኝቷል፣ ግን ፍትህ የማግኘት እድሉ በዚህ ስር በሰደደ የህግ መላላት እና የካርቴሎቹ ተጽዕኖ ምክንያት በጣም አጠራጣሪ ነው። ይህ ነው እንግዲህ የገሃዱ ዓለም እውነታ የምለው። በጣም ከባድ ነው። ፌሚሳይድ ያው ሴት በመሆኗ ብቻ የተፈጸመ ግድያ ማለት ነው። እና በሃሊስኮ ብቻ በዚህ ወር ስምንተኛው የዚህ አይነት ምርመራ ነው ማባሉ የችግሩን ስፋት ያሳያል። ስምንተኛው በአንድ ወር አስቡ። በተለይ ደግሞ በሴቶች ላይ የሚፈጸም ወንጀል ከሆነ ይሄ ቁጥር ወደ አንዱ ወይም ሁለት በመቶ ሊወርድ ይችላል ነው የሚባለው። ይህ ማለት እኮ ወንጀል ሰርቶ የመትረፍ ዕድሉ 97 98 በመቶ ነው ማለት ነው። ወንጀለኛ ያለቅጣት ቅጣት የመዳን እድሉ በጣም ከፍተኛ ነው። እና ደግሞ ከ90 በመቶ በላይ የሚሆነው ወንጀል ሪፖርት አይደረግም ወይም ምርመራ አይጀመረበትም ተብሎ ነው የሚገመተው። እንዲያውም የግዛቱ አቃቤ ሕግ ቢሎ ራሱ ከካርቴሎች ጋር ግንኙነት አለው የሚል ከባድ ወንጀል አለ። 150 ሰው ጠፍቶ 3 ፐርሰንት ፍርድ አግኝቶ አቃቤ ሕግ ከካርቴል ጋር ተመሳጥሯል ተብሎ ሲወራ ይህ ሁሉ ሲሆን ደግሞ አሁን አንቺ እንዳልሽው ቫሌሪያ በተገደለችበት ቀን ሌላ የቀድሞ የምክር ቤት አባል በአቅራቢያው ተገድሏል። ከሁለት ቀን በፊት ደግሞ ሌላ የከንቲባ እጩ በቀጥታ ስርጭት ላይ ያለ ተገድሏል። ሁኔታው በጣም ከባድ ነው። በቃ በሜክሲኮ በተለይ ሃሊስኮስት እንዲህ አይነት ግድያዎች በሚያሳዝን ሁኔታ እየተለመዱ ነው። መጀመሪያ ላይ ሁላችንም እንደንግጣለን፣ ትኩረት ይሰጠዋል። ከዛ ቀስ በቀስ ግን ሳይፈታ ይቀራል የቫሌሪያ ጉዳይ ምናልባት ምናልባት ትንሽ ሌት የሚያደርገ ይሄ የዓለም አቀፍ ትኩረት ማግኘቱ ሊሆን ይችላል። ግን ይህ የሚያሳየኝ ነገር ቢኖር በሜክሲኮ ሃሊስኮ ውስጥ ዝና ሚኖረ ተጽዕኖ ፈጣሪም ሁን ከካርቴል ጥቃትና ከመንግስት ፍትቶት አያድንም። እንዲያውም በማኅበራዊ ሚዲያ መታወቅ ለጥቃት የበለጠ ሊያጋለጥ ይችላል። የኢንተርኔት ገጭታ መፍጠር ብንችልም ከቁጥጥራችን ውጪ ከሆኑ ነገሮች ጋር ስንጋፈጥስ እንደ የተደራጀ ወንጀል ስር የሰደደ ጥቃት ልክ ነሽ። ያ እውነታን የመደራደር ሐሳብ በእርግጥ ምን ያህል ኃይል አለው? ገደቡ የት ጋር ነው? በጣም አስፈሪ እውነታ ነው። አሁን ትልቁ ጥያቄ ይሄ ነው። ይህ ጉዳይስ እንደ ሌሎቹ 97 በመቶዎቹ መፍትሄ ሳያገኝ ይቀራል ወይስ ይሄ የዓለም አቀፍ ትኩረት ባለሥልጣናቱ ላይ ጫና ያሳድር ይሆን? ከባድ ጥያቄ ነው። ይህንን ክስተት እና ከጀርባው ያለውን የፍትሕ መጓደል የኃይል ሥርዓት በቀላሉ መርሳት የለብንም እና ለመጨረሻ ለአድማጮች የምናስቀምጠው ሐሳብ እንዲህ ያለው የውጫው ዓለም ትኩረት በአንድ ሀገር ውስጥ ለዘመናት የኖረ የፍትህ ችግር ላይ እውነት ተጨባጭ ለውጥ ሊያመጣ ይችላል ወይ? እንድታስቡበት የምንተወው ሐሳብ ይሄ ይመስለኛል። የዛሬውን ውይይታችንን እዚሁ ላይ እናጠቃለን።